ቅባትነት ያላቸውን ምግቦች መመገብ ስብ እንድናከማች ይረዳናል። ይህ የተሳሳተ ሀሳብ ወይም ደግሞ አመለካከት ነው። ይህ ሀሳብ ከየት መጣ ስንል በቀላሉ ልንረዳው የምንችለው አንድ ግራም ስብ ዘጠኝ ካሎሪ ስለሚሰጥ በጣም ትንሽ ግራም ያላቸው ቅባት ይዘት ያላቸው ምግቦች ከፍተኛ ካሎሪ ለሰውነታችን በመስጠት ስብን እንድናከማች ይረዳናል በሚል የተሳሳተ ሀሳብ ነው። ከዚህ በተጨማሪ እንግዲህ በጣም ፕሮሰስ ሊሆኑ የተለያዩ ቅባትነት ይዘት ያላቸው ምግቦች ለዚህ የተሳሳተ ሀሳብ አመንጭነት ወይም ምክንያት ሆነዋል። ስለዚህ ይህ ይህንን ሀሳብ እንዴት አድርገን ማስተካከል እንችላለን? በቅባት ይዘት ያላቸውን ምግቦች መመገብ ብቻውን ስብ እንድናከማች አይረዳን። በዋነኝነት ስብ እንድናከማች የሚዳርገን ነገር በሰውነታችን ውስጥ ከሚገባን ወይም ደግሞ ከምንፈልገው ሰውነታችን ከሚያስፈልገው ካሎሪ በላይ መመገብን ነው። እንግዲህ አንድ ሰው ስብን መመገቡ ብቻውን፣ ቅባትነት ይዘት ያላቸው ምግቦች ሰውነታችን ውስጥ ያላቸው ሚና ምንድን ነው የሚለውን በአጭሩ ላስመልክታችሁ። የመጀመሪያው ለሰውነታችን ጥሩ የሆኑ የጉልበት ምንጮች ናቸው እንዳልኳችሁ በዝቅተኛ ግራም ጥሩ ካሎሪ ሊሰጧችሁ ስለሚችሉ በአነስተኛ የምግብ መጠን የቀን ፍጆታችሁ ወይም ካሎሪያችሁን እንድታሳኩ ይረዷቸዋል። ይሄ አንደኛው ጥቅማቸው ነው። ሁለተኛው የሆርሞን ባላንስን ለመቆጣጠር ነው። አብዛኛው በሰውነታችን ውስጥ የሚገኙ ሆርሞኖች የሚመረቱት ቅባትነት ይዘት ካላቸው ምግቦች በመነሳት ነው። ስለዚህ እነዚህ ነገሮች ለመርዳት የተለያዩ ሆርሞኖቻችን በአግባቡ እንዲሰሩ ለማድረግ ኢቨን የኢንዛይሞች ፕሮዳክሽንን ፕሮሞት ለማድረግ የ ቅባትነት ይዘት ያላቸው ምግቦችን መመገብ አስፈላጊ ነው። ይሄ ብቻ አይደለም። ቅባትነት ያላቸውን ምግቦች በምንመገብበት ሰዓት ላይ ሰውነታችን እንደጠገበ ሆዳችን ሙሉ እንደሆነ አይነት ፊሊንግ ይሰጡናል። ስለዚህ ለረጅም ሰዓት ሳንመገብ በተወሰነ ካሎሪ ብቻ እንድንቆይ ያደርጉናል። ሶ ቅባትነት ይዘት ያላቸውን ምግቦች ማስወገድ ወይም ደግሞ ስብን እንድናከማች ያደርጉናል ብሎ መፍራት ትክክል አይደለም። ነገር ግን ቅባትነት ይዘት ያላቸው ምግቦች በሙሉ አንድ አይነት ናቸው ማለትም ደግሞ አይደለም። እዚህ ጋር ሄልዚ ፋት ወይም ጤናማ ቅባትና መጥፎ ወይም ጤናማ ያልሆኑ ቅባቶች ብለን በሁለት ከፍለን ልናያቸው እንችላለን። ለምሳሌ ከአትክልት ዘይት የምናገኛቸው ወይም ደግሞ ከአትክልት ቂቤ የምናገኛቸው እነዛ ዘይቶች ደግሞ ለረጅም ሰዓት ደግሞ እሳት ሲመታቸው ሲጠባበሱና ሲቁላሉ ፕሮሰስድ ሲሆኑ ወደ ትራንስፋትነት ይቀየራሉ። ይሄ ትራንስፋትነት እንግዲህ በሰውነታችን ውስጥ ያለውን መጥፎ ኮሌስትሮል ወይም ደግሞ ባድ ኮሌስትሮል እንዲጨምር በማድረግ ለግፊት ሊሆን ይችላል ለልብ በሽታ ኢንፍላሜሽን ለስኳር በሽታ እንድንዳረግ ያደርገናል። ስለዚህ እነዚህን ማስወገድ ያስፈልጋል። በአንጻሩ በጤነኛ ቅባትነት ይዘት ባላቸው ምግቦች መተካት ያስፈልጋል። ለምሳሌ ተልባ መጠቀም ይቻላል። ቺያሲድ መጠቀም ይቻላል። የወይራ ዘይትን ወይም ኦሊቭ ይልን መጠቀም ይቻላል። አቮካዶን መጠቀም ይቻላል። ስለዚህ ጤነኛ የሆነ የፋት ይዘት ያላቸውን ምግቦች መምረጥ እንጂ ሙሉ ለሙሉ የፋትነት ይዘት ያላቸውን ምግቦች ማስወገድ ትክክል አይደለም ማለት ስለዚህ